ድምጻችን ይሰማ፣ ድምጻችን ይሰማ። ሄሉዬ ጸበል ትሄድልን የምትሉ ሰዎች የሄሉን መዳን የሄሉን ጤና የሄሉን ደህንነት የምትፈልጉ ከሆነ እባካችሁ ጸበል እንድትሄድ ሁላችሁም ፑሽ አርጓት፣ ሁላችሁም ሀሳብ ስጧት፣ በቃ ጸበል ትሄድ። አንዳንድ ጊዜ ሐኪም የማይፈታቸው ህመሞች አሉ። በጣም ብዙ ያ የመንፈስ ሕመም ማለት ነው። ያጉል ማለት ሰይጣን እኛ ምንም በማይገባንና በማናቀው መልኩ ላያችን ላይ ቁጭ ብሎ በሽታ እንዳይገኝ በሽታዎቻችን እንዳይገኙ እንዲደበቁ የሚያደርግ መጥፎ በሽታ አጋንንት ነውና ምናልባት ሐኪም ያላዳነሽን ጸበል ያድንሻል ብዬ አስባለሁ። ሄሉዬ እባክሽ እባክሽ እባክሽ ጸበል ሂጂ እና እጹቤ፣ በጣም ነው የምናመሰግነው የምር ከሄሉ ጎን ለመሆን ከሄሉ ጎን ለመቆም ዛሬ ሄሉ ጋር ተገኝታለች እና እባክሽ እጹቤ ጸበሉ ሰጫት። ከምንም በላይ ሁሉም በነገራችን ላይ በእኛ ጤና ላይ ከእግዚአብሔር የሚያሸንፍ እግዚአብሔርን የሚያሸንፍ ነገር የለም። መጀመሪያ ወደ እግዚአብሔር መቅረብ ነው። ሄሑዬ ደግሞ እንደዚህ አይነት ነገር ላይ እንደምታውቋት በጣም ጎበዝ ናት፣ ጠንካራ ናት፣ ሃይማኖቷ ላይ ጠንካራ ናት። እና አንዳንዴ ወደዛ እንዳንሄድ ራሱ ይዘናል እሱ ራሱ ማለት ነው። እና እባክሽ ሄሑዬ ጸበል ሂጂ፣ እንደዚህ ከእህቶችሽ ጋር እየተገናኘሽ አውሪ። ከዛ ባለፈ ግን አጉሌ የጸብ ጭቅጭቅ፣ ጭንቀት ምናምን አቁሚ እህቴ። እግዚአብሔር እሱ ይማርሽ። ከፈጣሪ የሚያሸንፍ ምንም ነገር የለም። ሁሉም ነገር ያለው በፈጣሪ እጅ ነው እና እንደው ደጋግመሽ አዘውትረሽ ጸበል ሄጂ፣ የኔ ቆንጆ ሄሉ። ያንቺ ጎበዝ ሴት ነሽ፣ ጀግና ሴት ነሽ፣ ተስፋማ ቁርጭ ሴት ነሽ፣ ለሴቶች አርአያ የሆንሽ ሴት ነሽ፣ ብዙ ነገርን ያሳለፍሽ ሴት ነሽ እና ይሄ ነገር ደግሞ እንደሚያልፍ አውቃለሁ። ያልፋል። ላይ ሶሳይቲ ከባድ ነው በርግጥ ያው እኛ በውጭ ሆነን የምናወራው እና ያሹ ደግሞ አንቺ ነሽ። ሁሉም ነገር ከባድ ነው። ለእንደኛ እንደምናወራው እንደዚህ ቀላል ላይሆን ይችላል፣ ግን ደግሞ ጠንካራ ሆነሽ መዳን አለብሽ። ሄሉዬ ጹቤ በጣም ነው የምናመሰግነው የኔ ቆንጆ። ዛሬ ከጎኗ ሄሉዬ ጋር ለመሆን የመጣሁት በቃ ኔ ከጎኗ ነኝ ስትል በጣም ነው ደስ ያለኝ። በነገራችን ላይ እንደዚ አይነት ሰው ነው የሚያስፈልገው እንጂ የመጡ ጭቅጭቅ ትርክ ያጉል ፕራንክ ምናምን። አሁን ሄሉዬ ፕራንክ የምትደረግበት ሰዓት ላይ አይደለችም፣ መዋካችሁ አታስከፏት አታበሳጯት። በቃ መጥፎ ፕራንክ አታድርጓት።